ማርያም ደግሞ የባሪያይቱን መዋረድ ተመልክቷልና ማለቷ ለሔዋን ነው እንጂ ለራሷ አይደለችም። ስለዚህ ማርያም አልወደቀችም፣ ንጽሕት ዘር ናት የአዳም በደል የለባትም ለማለት ነው። የባሪያይቱን ውርደት ተመልክቷልና ያለችው ለሔዋን አይደለም፣ ለሔዋን አይደለም፣ ለራሷ ነው፣ ለራሷ ነው። አዎ ለምን ብለን ብንል ግዕዙን እስቲ እንደው ሌላ ቀርቶ ይህን የአስመራ ግዕዝ ኔጋ አለ። የአስመራ ግዕዝ ላይ እኮ ተአቢዮ ነፍሴ ለእግዚአብሔር ወትት ሐሰይ መንፈሴ በአምላኬ ወመድኃኒየ እስመርእየ ህማማ ላመቱ ነው እኮ የሚለው። እስመርእየ ህማማ ላመቱ፣ እስመርእየ ትህትናሃ ላመቱ አይልም። እስመርእየ እስመርእየ ህማማ ላመቱ። ህማም ማለት እኮ ምንድን ነው? ውርደት ማለት ነው። ህማም ማለት ደዌ ማለት ነው። የባሪያይቱን ደዌ ተመልክቷልና ህማም፣ ስቃይ ተመልክቷልና ነው። ስለዚህ በዚህ ጉዳይ ላይ በአዳም በደል ሔዋንም ማነው ማርያምም ታማለች። ይህንን ልንረዳ ይገባል። ይሄ ህመም እሷንም አግኝቷል አግኝቷል። ክቡራን እና ክቡራት ተመልካቾች እንደምን አላቸው። እግዚአብሔር የተመሰገነ ይሁን። መላካችን ክብር ምስጋ እንደ አንድ ጥቃት ጠቀስ ስላድርግላችሁና ወደ ሀሳቡ ገባለሁኝ። እንደ ብፁዕ አባታችን ባለፈው ያሉት ትልቅ ነገር ነው። እኔ ያረሰውም ሁል ጊዜም በህሊኔ ውስጥ ነው። ምንድን ነው ያሉት? ሳይማሩ ማስተማር ውድቀት ነው ይላሉ። ሳይማሩ ማስተማር ውድቀት ነው የምትሰሙት። እርግጥ አሁን በተለይ በቤተክርስቲያን በግዕዙ ቋንቋ የደከማችሁ የቤተ ክርስቲያን ሊቃውንት ሁላችሁ ስሙት። ቢያንስ እንኳን እንደው አንድ ሰው ጉዱን ወይንም ደግሞ ነውሩን በአደባባይ ላይ ማውጣት በጣም ትልቅ ውርደት አይደለም? በጣም ትልቅ ውርደት ነው። ጠቀስኩ ብሎ የሚጠቅሰውን መጽሐፍ እየሰማች ነው አባባሉ። ምችም ቅኔ ቤት ገብቶ ይህን ተቀይቷል። ይህን ዘንድ ካላይ ምይዘት እነዚህን ቀዳማይ ካህን የሚባሉት እነዚህን ለያቸው ማለት ያስቸግራል። ቢያንስ እንኳን አሁን ጸሎተ ግዝእትነ ማርያም ገና ፊደል ሳንቆጥር የምንማላት ትምህርት ናት። ይህ ሰው እመቤታችን ድንግል ማርያምን ሳይሸጣት፣ እሱም የበሰሉት እመቤታችን ድንግል ማርያም ሳይሸጧት ተማርን ያሉ ናቸው። እርግጥ እውቀቱ አለመኖራቸው በአደባባይ እየተገለጠ ነው። እውቀቱ ያለውም ሰው ድንግል ማርያምን አይሸጥም። ትክክለኛ ጠለቅ ብሎ ያወቀ ሰው ድንግል ማርያም ይሸጣል ተብሎ አይጠረጠርም። ለምን? ሕሊናው ራሱ እውቀቱ ይወቅሰዋል። እውቀቱ ያላወቀ ሰው ግን እንደው ዝም ብሎ በፈለገው ሲ ጊዜ ወደፈለገው ቦታ መሄድ ይችላል። ስለዚህ ይሄ የሚገድበው እንትን የለውም ማለት ነው የሚለው የምሰማውት የምሰሙት። እንግዲህ ጸሎተ ግዝእትነ ማርያም እንደው ቅድሚያ እመቤታችንን መንቀፉ ይቅርና ቅድሚያ እንደው ግዙን ባስተካከለው ብዬ ነው ቅድሚያ ግዙን ባስተካከለው ወተ ሀሰይ ነው የሚል እንግዲህ እሱ ወተ ሀሰይ ነዋል መድኒ ተውት። አነባበቡ ራሱ ይለያል። ያልተማረ ሰው አነባበብና የተማረ ሰው አነባበብ ይለያል። ይሄ ጋ እንደው ህፃኖች እንኳን ገና ዲጉና ሳይቀበሉች ጸሎተ ግዝት ነማርያም የዘወትር ጸሎት ስለሆነች የሚይዟት አጥብቀው ነው የሚይዟት። ይህ ግን ስላልዞረበት በጊዜው በልቶባት ሊሆን ይችላል ሳይሸጥም። መቤታችን ከሸጠ በኋላ ደግሞ ለመንቀፍ ዙሯል ማለት ነው። ስለዚህ ቃሉ አናውቃሉ። ሀሳቡ ሐሳቡ ምንድነው የሚለው? ምስመሬ ህማማ ለአመቱ። አሁን ይህን እንግዲህ ሰውዬ ሩቅና ቅርብ ያውቅ እያቸዋለሁ። አልተማረም። ሩቅና ቅርብ ሴትና ወንድ ለይቶ የሚያውቅ ቢሆን በግዕዟ ቋንቋ ማለት ነው፣ በግዕዙ ቋንቋ ይህን ቢያውቀው ኑሮ ምስመሬ ህማማ ለአመቱ ያለው ለማን የተነገረ እንደሆነ ይለየው ነበረ። ራሱ አንቀጹ ማንን ነው የሚመለከተው? ድንግል ማርያምን ሳይሆን ሔዋንን ነው የምንመለከተው። ስመሬ ህማማ ነው ያሉ የሔዋንን መከራዋ የራሴን አላለችም። የራሴን ማብትልመ ቤታችን ምሳሌ ወደ ላይ አሁን ታቢዮ ነፍሴ ለእግዚአብሔር፣ ታቢዮ ነፍሴ ለእግዚአብሔር ተሐሴ መንፈሴ በአምላኬው መድኃኒ አሁኔ በአምላኬ በፈጣሪ ሰውነቴ ሀሴት ታደርጋለች ብላ ተናገረ። መድኃኒዬ ብላ አምላኬ ብላ ይሄን ግን ወንድና ያለችው ህማማን ያለችው ለራሷ ቢሆን ኑሮ ህማሜ የነበር የምትለው ደግሞ አቃን ነው ብሎ ነው መሰል ትትናህ ይላሉ አለ ትህትናህም ብሎ ለሔዋን ከተሰጠ ይሰጣል እንጂ ለእመቤታችን አይሰጥም። ለእመቤታችንም ከተሰጠ ትህትናዬ ነው የሚለው። በእውነት ሽራ አድርጉለት እንደው የደረሰው ጉዱን ይወቀው እስኪ ቢያንስ እንደው ለወደፊቱ ቤቱ ይማርሃል ብዬ ባልሞክርም በእነሱ እንደው ምናልባት ህሊና ሰጥቶት ከመጣ ይማር ይችላል። በዚህ ነው ትምህርቱ ዕውቀቱ ያለው በተዋሕዶ እምነት ተከታዮች ስለሆነ ዕውቀቱ ያለው ሊመጣ ይች ከመጣ ህሊና ሰጡት ከተመለሰ ይማረዋል። ቢያንስም ሊጠይቅ ይችላል። በዚያኛው እንደነጎደ ከሄድ ደግሞ ያው ወይት ግብት ይማረዋል። ይህን እውቀቱ እና ነውሩን እንዲያውቀው ሸራ አድርጉለት። ህማማ ለአመቱ ማለት የሔዋን መከራዋን ፈጣሪዋ እግዚአብሔር ተመልክቶ እኔንም ከእኔ ሰው ሆኖ ደስ አሰኝን ያለችው ደግሞ ወደ ላይ ኩማሰሪው ታአቢዮ ነፍሴ በአምላኪ፣ በመድኃኒቴና በአምላኪ ደስ ይላታል ሰውነቴ ሀሴት ታደርጋለች። በፈጣሪ አለ በመድኃኒቴ። ያ ጌታ ከመቤታችን ባይወለድ ኑሮ መቤታችን ድንግል ማርያም ማንኛውም ፍጥረት በሲኦል ነበር የሚወድቀው። እነ ደጋጉና አብርሃም፣ እነ ሙሴ፣ እነ ኢሳያስ ማንኛውም ነቢያት ሲወድቁ የኖሩት በሲኦል ነው። ሁሉም በሲኦል ነው ሲወድቅ የነበረው እና እመቤታችንም ከመድኃኒቴ ማለቷ ከሲኦል አዳኔ ማለቷ ነው እንጂ ነውር ኑሮባት፣ ነቀፋ ኑሮባት ተረግማ አይደለም እንደ ሔዋን። ሔዋን ግን ስለተረገመች የተረገመችውን ደግሞ ያው እንግዲህ በጸበለሱ ምክንያት ነው። ዘፍጥረት ምዕራፍ 3 ቁጥር 3 ላይ እንዲሁ ቁጥር 16 ላይ የምናገኘው ቃል አለ። ጌታ ተናግሯቸዋል አይደለ? ይህችን ጸበለስ ብትበሉ የሞት ሞት ትሞታላችሁ ነው ያለው። ይሄ ማለት የሞት ሞት ማለት መከራ ነው። በመከራ ላይ ትወድቃላችሁ። ከዚያ ደግሞ የሔዋንን ደግሞ ለየት አድርጎ ለአዳም ለየት አድርጎ ምዕራፍ ቁጥር 16 ላይ ጭንቅሽን ጻርሽን ጋርሽን አበዛዋለሁ ብሏል። ይህ ምጥሽን በምትወልጅ ጊዜ ብሎ ለየት አርጎ ይሄንም ተናግሯል። ይሄ ለማን የተነገረ ነው? ለሔዋን ነው። ስለዚህ ሔዋን አምስት ሺህ አምስት መቶ ዘመን በመንጸፈ ደይን በእግረ አጋንንት በሲኦል ወድቃ እሷ ብቻ ሳይሆን ማንኛውም እንግዲህ አምስት ሺህ አምስት መቶ ዘመን የነበረው ፍጥረት ሁሉ በእግረ አጋንንት ተወድቆ በመንጸፈ ደይን ወድቆ በእግረ አጋንንት ሲቀጠቀጥ ይኖር ነበር። ለሰይጣን ሲገዛ፣ ለዲያብሎስ ሲገዛ ነበር ማለት ነው። ያን ነው እመቤታችን የሔዋን መከራዋን ተመልክቶ ሰው ሆነ፣ ከኔ ብላ ያመሰገነችው ፈጣሪዋን። ባምላኪ ደስ ይላታል ሰውነቴ፣ ሰውነት ያሴት አደርጋለች አለው። እኔንም ወደ ሲኦል እንዳረድ አድኖኛል፣ ከኔ ስለተወለደ። ከዚህ በኋላ ሲኦል መግባት የለም የሰው ልጅ ድኗል። ከዳነ በኋላ የሲኦል መከራ የለብንም ስትል መድኃኒቴ ብላለች። እንደገና የሔዋን መከራ ስታይ ደግሞ ሔዋን 5500 ዘመን በእግረ በመንጸፈ ደግሞ መውደቋን ስታይ በግራ አጋንንት መቀጥቀጧን ስታይ ደግሞ የሔዋን መከራዋን ስመረ የህማማ ለአመቱ የገረዱ የሔዋን መከራዋን ተመልክቶ ሰው ሆነ ልብላ እንደው እመቤታችን ቃል የተናገረችው። አሁን ይህንን ምንድነው ሐላያታ እያለ እንዲያው ምንድን ነው ያለ ኢሳይያስ እኮ ለእመቤታችን ለራሷ እኮ ቢሆን ህማሜ የትል ነበር መከራዬ ብላ ህማሜ ብላ አቅርባ ነበር የምትናገረው። ኢሳይያስ ምንድን አለው? ምዕራፍ 53 ቁጥር አራት ላይ እንዲህ ይላል። ነሳ ደዌነ ወጾረ ህማመነ። አሁን ህማመነ ነው ያለው፣ ራሱን አስገብቶ ማለት ነው። ራሱን አስገብቶ መከራችንን የእኛን የመከራችንን ነሳ ደዌነ፣ ደዌያችንን ተቀበለ። ነሳ ወጾረ ህማመነ፣ መከራችን ደግሞ ተሸከመልን ያለው። እንግዲህ በመስቀል ተሸክሞ ያድነናል እያልን ትንቢት ነገረን ኢሳይያስ። ግን ህማመነ መከራችን ያለው ያው በሲኦል እሱም በዚያን ሰዓት በሲኦል ነበር የሚወድቁ ማንኛውም ፍጥረት ብያቸዋለሁ። ደጋጎችም ቢሆኑ በሲኦል ስለሚወድቁ ያን መከራ እያየ ነው ህማማችን፣ መከራችን ያለው። መቤታችን ሲኦል እኮ አልገባችም። ንጽህና፣ ቅድስና ያላት አምላክን የቅዱስ ገብርኤል ያመሰግናት ቡርክት ነሽ ብሎ፣ መከራ ቢኖርባት ገብርኤል ያመሰግናት ነበር። ምን አይነት ፍጥረት ነው? ያንስ እንደሆኔ ሸር የምታደርጉለት ይህን ያበላሸውን ግዕዙን ለሌላ ጊዜ ርምቶች፣ ግዕዝ ጠቅሳለሁ እንዳይል፣ ግዕዝ ጠቅሳለሁ እንዳይል ሳይማሩ ማስተማር ውድቀት ስለሆነ ገመናውን ነውሩን በአደባባይ ላይ አይግለጠው። እሱን የመሰሉ ሰዎች እንደ ስታዩዋቸው ግን አሁን ምዕመናን ክቡራትና ክቡራን ስታዩዋቸው የተማሩ እንዳይመስሏቸው። ማንኞቹም ከነዚህ የወጡ ሰዎች ጠለቅ ብለው እውቀት ያላቸው እንዳይመስሏቸው። ግዕዝ እንደ ሲያነቡ ግዕዙን እያበላሹ ነው የሚሉት። ግዕዝ የሚባል ዝም ብሎ መጽሐፍ ላይ እኮ ማንም ማንበብ ይችላል። ማንበብማ ዝም ብሎ ችግሩ ምን ላይ ነው? ወዳቂ ተናሽ የሚባል አለ። ከላይ ዘንድ የሚባል አለ። ሩቅና ቅርብ የሚባል አለ። እነሱን ለይቶ ማወቅ ነው እውቀት የሚያሰኘው። ስለዚህ እነዚህ በዚህ እውቀት የጠለቁ አይደለም። በእውቀቱ የጠለቁም ስላልሆኑ ነው ወደዚያ የሚሄዱት ብያቸዋለሁ። ድንግል ማርያምን የሚሸጡት መጀመሪያ የጀምሩና ይችን የተወሰነ ይሞክራሉ። ከዚያ በኋላ ያሳይገባቸው ድንግል ማርያምን እየሸጡ ይሄዳሉ። ለዚህ ነው እውቀቱ ጥልቀቱ የሌላቸውና እንዲህ በአደባባይ ላይ ደግሞ ጊዜ የሚያበላሹትና እንዳያበላሸው ግዙ ነው። ስለ እመቤታችን እሱ መንቀፍ አለመንቀፍ ምንቁ ነገር አይደለም። በመላእክት አንደበት የተመሰገነች ድንግል ማርያም ናት። ኖር ነቀት የለባትም፣ መከራ የለባትም። ህማሜ እና ህማማ ያለው ደግሞ ለይቶ ይወቀው ይጠይቅ። ካልሆነ ቢዮቻል ደግሞ ተመልሶ ቢማር ቋንቋ፣ የግዝ ቋንቋ ቢማር ይህን ለየው ነበረ። ይሄንን አድርሱለት፣ ይድረሰው፣ አያበላሽ እንደው ያሉ አለበትም። ጠቅሳለሁ እያለ ዝም ብሎ ካልያት እያበላሸ ነውሩን በአደባባይ አይግለጠው እና ይሽራ አድርጉለት ማለት ነው።